እንግዲህ ሽምግልና ልንሄድ ነው። ለአብርሽና ለሩታ በተለይ ሽምግልና ልንሄድ ነው ማለት ነው። እጅግ በጣም አሳሳቢ የሆነ ነገሮች ተፈጥሯል። በአሁኑ ሰዓት እንግዲህ እኛ ደግሞ ሽምግልና ለመሄድ ወሰናል ማለት ነው። በዚህ ቪዲዮ እንግዲህ በደንብ የምታዩ ይሆናል። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ። በጣም ብዙ ሰዎች በጠየቃችሁ መሰረት በተለይ ቪዲዮ ይሰራልን፣ በቪዲዮ ብትመጣ የተሻለ ነው ብላችሁ በጣም ብዙ ሰዎች ጠይቃችሁ ነበረ። በውስጥም እንግዲህ በጣም ሀሳባችሁን ስትሰጡ እንደነበረ አይቻለው። በዛም የተነሳ በዛሬ ቪዲዮ እንግዲህ በቪዲዮ መተናል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችንን ላይክ አርጉ። እንግዲህ ወደ ጉዳያችን፣ አብዛኞቻችሁ እንግዲህ የማታውቁት በተለይ በሩታና በአብረሽ ጉዳይ በዛሬ ቪዲዮ ይህንን በደንብ አድርገን እንነግራቸዋለን ማለት ነው። እንግዲህ ያው ከሽምግልናው በፊት ይህንን ነገር በደንብ አርጌ እነግራችኋለሁ። ከዛ በኋላ የምናደርገውን ነገር እናደርጋለን። የቻልነውን ያህል እነሱን ለማስታረቅ እንሞክራለን ማለት ነው። ውድ የቻናል ቤተሰቦች እንድታውቁ የምፈልገው ነገር በጣም በጣም ብዙ ሰዎች እንዲታረቁ በተለይ አብርሽና ሩታ በጣም ብዙ ጥረት እያረጉ ነበረ። እንግዲህ እኛ ደግሞ በሌላ መንገድ ለመሞከር ወስነናል ማለት ነው። እንግዲህ አዲስ የሆናችሁት ምንድነው የተፈጠረው ነገር? አብርሽና ሩታ በረጅም ከረጅም ጊዜ በፊት የሚተዋወቁ ፍቅረኛ ማቾች፣ ከዛም አልፎ ተጋብቶ እየኖሩ የነበሩ ልጆች ናቸው። በተለይ ዩቲዩብ ላይ በጣም ይታወቃሉ። እንግዲህ በጣም ብዙ ነገሮች አብሮ አሳልፈዋል። በጣም ብዙ ደስታ፣ በጣም ብዙ እንደዚሁም ደግሞ በጣም ብዙ ችግርና ብዙ ነገሮችን አብሮ አሳልፈዋል። ሆኖም እንግዲህ መስማማት አልቻሉም። በአንዳንድ ምክንያት ያው ምክንያቱን ታውቃላችሁ። የመጀመሪያው ምክንያት ያው እንደምታውቁት የነፃነት ጉዳይ ነው። ነፃነት በጣም ብዙ ነገሮች አርጋለች። እንግዲህ ሕይወታቸው እንዲበጠበጥ ከፍተኛ ሚና የተጫወተችው ነጻነት እንደሆነች ሁላችንም እናውቃለን። ነጻነት እንግዲህ ያ ወደ አዲስ አበባ ከመጣች በኋላ ነገሮች ባልተፈለጉ መንገድ ሄዶ አብረሽና ሩታ እንዲለያዩ ምክንያት ሆናለች ማለት ነው። እንግዲህ በጣም ብዙ ነገሮችን ያሳለፉት እነዚህ ልጆች በስተመጨረሻ ተለያይቶ አሁን ላይ እስከማውቀው ድረስ እንግዲህ ያው ተለያይቶ አንድ ቤት ውስጥ እንዳልሆኑ ነው ያወቅሁት። እንግዲህ በዛሬ ቪዲዮ ደግሞ እነሱ ለማግኘት እንሞክራለን። ብዙ ሰውም ያንን ነው የሚፈልገው ስለሆነ እስቲ እነሱን አግኝተን አትሊስት በሽምግልና መንገድ እነሱ እንዲታረቁ፣ በተለይ ሩታን ነው ሩታን ነው የምንጠይቃት። በቻልን መጠን እንሞክራለን። ስልኳን በተደጋጋሚ እንሞክራለን። እንግዲህ ካነሳች ያ ስልክ ካላነሳች ደግሞ በአካል ለማግኘት እሞክራለን ማለት እንግዲህ አብርሽንም ከቻል ለማግኘት እሞክራለን። እጅግ በጣም ከባድ እንደሆነ አውቃለሁ። ያው ይሄ ነገር ሁሉ እንግዲህ ያው በእናንተ የተነሳ ነው፣ ምክንያቱም በጣም ብዙ ሰዎች በተለይ የነሱ ፋሚሊ የሆናችሁ የእነሱ ቤተሰብ የሆናችሁ በጣም በተደጋጋሚ እየጠየቃችሁ የእውነት የእውነት በጣም ብዙ ሰዎች ጠይቃችሁኛል። እንግዲህ በዛም የተነሳ ለእናንተ ስል ያንን ነገር እናደርጋለን ማለት ነው። እንግዲህ ነፃነት አሁን ላይ ያለችበት ሁኔታ እጅግ በጣም ከባድ ነው። በተለይ ደግሞ ይዛ የምትመጣው አጀንዳ እጅግ በጣም በጣም ያስጠላ ነው። በተለይ ታውቃላችሁ ሰሞኑን ወደ ገዳም እሄዳለሁ ምናምን ብላ አንድ ቪዲዮ ለቃ ነበረ። ከሱ በፊት ደግሞ የሆነ ልጅ ከየት መጣ የተባለ በቃ ዱብ ነው ያለው የነፃነት ፍቅረኛ ነኝ ምናምን እያለ በጣም ብዙ ነገሮችን ሲያወራ ነበረ። እንደገና ያው አብረሽ እያጠፋ እንደሆነ እና ሩታ እርጉዝ እንዳልሆነች በተደጋጋሚ እያወራ ነው እሱም። በዛ ላይ ደግሞ ነፃነትም በተደጋጋሚ እያወራች ነው። ይህንን ነገር እንግዲህ ትዳራቸው እንዳይቀጥል የፈለጉት በጣም ብዙ ሰዎች አሉ። እኔ ያገኘሁት መረጃ ሁላ ያስፈራል። ይሄን መረጃ መናገር ሁላ ይከብዳል። ምክንያቱም እኔ ያየሁት አንድ መረጃ በተለይ ለነፃነት ተከፍሏት እንደሆነ፣ ገንዘብ ተሰጥቷት እንደሆነ ይሄ ሁሉ ነገር ስታረግ የነበረው ሆን ብላ እንደሆነ ያንን ነገር አግኝቻለሁ። ያው ፍቅረኛ ማቾች ነበሩ ነበሩ በትክክል ግን የሆነ ሰው ከፍሏት ነው የሚለውን ነገር ደግሞ ስሰማ እጅግ በጣም ገርሞኛል። ይሄን ያህል ድረስ እንግዲህ ሰውን ለማለያየት ሰው መሞከር እንጃ ምን እንደሚባል አላውቅም። ነፃነት ይሄን ያህል ደረጃ ድረስ መሄዷ ደግሞ የሚገርም ነው። እንግዲህ በጣም ብዙ ነገርም ገጥሟታል ከዛ በኋላ ምክንያቱም ያላሰበችው ነገር ነው የሆነባት እንደምታውቁት እንግዲህ አዲስ አበባ መጣ ወደ ቡታጅራ ከተመለሰች በኋላ ነፃነትን የገጠማት ነገር እጅግ የማጠብቁ ነገር ነው። በጣም ብዙ ማስፈራሪያ፣ በጣም ብዙ ነገሮች ደርሶባታል። ለዩታም በጣም ስለፈራች እችልሽ ተደብቃ ነበረ ለተወሰነ ጊዜ። ከዛም እንግዲህ ወደ ቤተሰብ እንኳን መሄድም አልቻለችም። ቤተሰቦቿም እንግዲህ እውነት ይሁን ውሸት ይሁን አናውቅም፣ በጣም ቅር እንዳላቸውና ያን ነገር በማድረጓ በጣም ቅር ተሰኙ። በጣም ሲናገሩ ነበረ። በተለይ ወንድሟ ሊገላቱላት እንደነበረ ነበረ ነው በጣም ሲወራ የነበረው። ከዛም በአካል ተገናኝቶ የሆነ በጥፊ ምናምን ሲመጣ ታይተናል። እና ያ ነገር አሳልፋለች። አሁን ደግሞ ወደ ገዳም አይዶ ነው። እንግዲህ ምን አይነት አይዲያ ይዛ እንደምትመጣ ደግሞ አናውቅም። እንግዲህ ትንሽ ከባድ ሁኔታ ውስጥ ገብቷል የነ አብርሽና የነ ሩታ ጉዳይ ለመፍታቱ እንኳን ይከብዳል፣ እውነቱን ለመናገር በተለይ ደግሞ በጣም ብዙ ሰዎች ሲጥሩ ነበረ። አቤልና በተለይ ኤፍሬም እጅግ በጣም መመስገን ያለባቸው ልጆች ናቸው። በጣም በትዳራቸው ውስጥ በተለይ በአብርሽ እና በሩታ ትዳር ውስጥ ገብቶ በጣም ብዙ ነገሮችን ሲያረጉ ነበረ፣ እንዳይጣሉ በጣም ብዙ ነገር። ግን ይመስለኛል እኔ መሀላቸው ላይ ያለው ነገር እርስ በርስ ስለሆነ አትሊስት ሩታና አብርሽ ብቻቸውን ቢነጋገሩ የሚፈታ ነገር ይመስለኛል፣ እንደዚሁ ሳስበው። ምክንያቱም እንደምታውቁት ያው አንድ ሰው እል ይዟል፣ በተለይ ሩታ እል በጣም ይዟታል። ያው አብርሽ አጥፍቷል። መቶ ፐርሰንት አጥፍቷል። ማጥፋት ብቻ አይደለም፣ በጣም ብዙ ነገር አድርገዋል። ጥፋቱንም አለማመኑ ደግሞ ከባድ ነው። በስተ መጨረሻ ግን ይቅርታ በደንብ ጠይቆታል። እውነቱን ለመናገር በቃ ለምኗታል። ያ ነገር ደግሞ ስታስቡ በቃ ይበቃል፣ ይሄ ነገር መታረቅ አለባቸው፣ ከዚህ በላይ ምንም አያስፈልግም ብላችሁ ታስባላችሁ። ግን እንግዲህ እንዲማርበትም ሊሆን ይችላል ሩታ ያሰበችው፣ በተለይ አብርሽ በደንብ እንዲማርበትና ይህንን ነገር እንዲያስተካክል ወይም ምንድነው የሚባለው በጣም ይሄ የሚዳፈረው ነገር እሷን የማይሰማውን ነገር ምናም እሱን ነገር እንዲያስተካክል ትፈልጋለች ይመስለኛል። ያው መታረቃቸው የማይቀር ነገር ነው። እንግዲህ ዛሬ እኛ ደግሞ የቻልነው እሞክራለን እነሱን ለማግኘት እሞክራለን፣ በስልክ ያንን ነገር ከሞከርን በኋላ ካገኘናቸው በዚህ ቪዲዮ መጨረሻ ላይ ደንብ ታያላችሁ ማለት ነው። እነሱን ካገኘን በጣም ደስ ይለናል። ካላገኘን ደግሞ በቀጣይ ቪዲዮ ለማግኘት እንሞክራለን። እንግዲህ እስቲ ይህንን ሀሳብና አስተያየታችሁ አስቀምጦልኝ በተለይ በቪዲዮ መምጣት ጥሩ ነው ወይስ አይደለም የሚለውን አይዶነ ምን እንደሆነ አላውቅም። እንግዲህ በቪዲዮ ስመጣ ለመጀመሪያ ጊዜ ይመስለኛል። በድምጽ ብቻ ነው እኔ በብዛት የምታውቁኝ። ብዙ ሰዎች በተለይ ይህንን ቻናል የምትከታተሉ ሰዎች አብዛኞቻችሁ ቅሬታ ታቀርባላችሁ፣ ደስ የሚል ነገርም ትሰጡኛላችሁ። እጅግ አርጌ ያመሰግናለሁ። አንዳንድ ነገሮችን ለማስተካከል ሞክራለሁ፣ እየሞከርኩ ነው። ነገሮችን ግን በሰላም ለመፍታት ሞክራለሁ። ከሁሉም በላይ ይህንን ነው ማረገው። እንግዲህ በዚህ ቻናል የምትጠብቁ ነገር ይሆናል ማለት ነው። ስለና አብርሽ ጉዳይ እንግዲህ በዚህ ቪዲዮ መጨረሻ ላይ ካላገኛችሁት በዚህ መዝጊያ ብቻ ይዘጋል ማለት ነው። ቪዲዮ የሚቀጥል ከሆነ ግን እነ ሩታን አግኝተናል ማለት ነው። ያ ነገር እንድታስቡ ፈልጋለሁ። እንግዲህ ውድ የቻናሌ ቤተሰቦች እስቲ ቀጣዩን አብረን የምናይ ይሆናል። ካልሆነ እንግዲህ ያው በዚሁ እንሰነባበታለን። በቀጣይ ቪዲዮ ለማግኘት ደግሞ ሞክራለን። ካልሆነ እንደዛ እናረጋለን። እንግዲህ ስለ አብራችሁኝ ስለነበራችሁ ሁሌም ሁሌም ሁሌም አብራችሁንም ስለምትሆኑ እጅግ እጅግ እጅግ በጣም አመሰግናለሁ። ፍቅራችሁ እንደዚህ በቃ መተሳሰባችሁ እንዳይለየን ብዬ ነው ማሰበው። ምክንያቱም እጅግ በጣም የምታበረታቱ በተለይ የነ አብርሽና የነ ሩታ ቤተሰቦች እጅግ ፍቅር የሆናችሁ ልጆች ናችሁ። አብዛኞቻችሁን አይቻለሁ። በጣም ደስ የምትሉ ሰዎች ስለሆናችሁ እጅግ በጣም የምትፈልጉትን ነገር ለማድረግ እኔም የቻልኩትን ሞክራለሁ። እንግዲህ ውድ የቻናሌ ቤተሰቦች ሰብስክራይብ ማድረግ እንዳይረሳ። አብዛኞቻችሁ እንግዲህ ዝም ብላችሁ የምታየዋሉ አላችሁ። ስለዚህ ሰብስክራይብ ብታደርጉ ለእኔ ይጠቅመኛል። በቃ ሰብስክራይብ አርጉ። እቺን ሰብስክራይብ በተን አንድ ጊዜ ብቻ መንካት፣ ከዛ ቤተሰብ ሆነ ማለት ነው እንግዲህ